ምን አለመጨረሻ ላይ ሰላም የልጁን እናት ከነ ህፃኑ ደብቀዋለች እና ስለዚህ ማግኘት አልቻልኩም። ሱመያ ሂድና ጣራ ያልሽው ነገር አልሆነልኝም፣ አልተሳካልኝም። ስለዚህ ሰላምን ፓስፖርቷን የቀማዋት ልጅቷንና ከነ ልጅቷ ከሀገር እንድትወጣ ያደረገቻት እሷ ናት ሰላም ስለሆነች ነው። ስለዚህ እኔ የምፈልገውን እስከማገኝ ድረስ ሰላምን ፓስፖርት መቀማት ነበረብኝ ብሎ እንግዲህ እነዚህን ነገሮች ከተናገረ በኋላ ከዛ በኋላ ደግሞ ምንድን ነው ያለው ወደ ሰፈር ወዳለችበት እየሄድኩኝ ነው ከዛ ግን ባልየው ስለነበረ ባልየውን አግኝቼዋለሁ ከባልየው ጋርም ጥል ስለሆንን አልጠየቅንም እሽ እኔ ለሰይድ ጥያቄ አለኝ ሰይዶ ከባሏ ጋር የተጣላበት ምክንያት እውነትም ሚስቱን ወስደህበት ነበር ማለት ነው። በዛ ነው የተጣላችሁት እንጂ ዝም ብላችሁ ልትጣሉ አትችሉም ማለት ነው። ሌላው እንግዲህ የሰላም ጉዳይ ነው። ሰላም እንግዲህ ፓስፖርት ከሌላት ከፓስፖርት ከሌላት ከዛ ሀገር መውጣት እንደማትችል እሱም እራሱ ተናግሯል። ፓስፖርቷንም እንደቀማት ተናግሯል። ሀዋም እንግዲህ ትናንትና ቪዲዮ ሰርታ ነበር ሀዋም ማለት ነው። ሰላምን ጠርታ ይቅርታ ከጠየቃቻት በኋላ ትናንትም ዛሬም ቪዲዮ ሰርታለች። እንግዲህ ሰላምም ይቅርታ አድርጋላታለች፣ ይቅርታዋን ተቀብላለች። ዛሬ ደግሞ እሷም ቪዲዮ ሰርታለች ማለት ነው። የሰራችው ቪዲዮ ምንድን ነው? እሷም እንግዲህ ሀዋም ያለችው ምንድን ነው? እኔ አልቻልኩም። ሰይድ ምን እየሆነ እንደሆነ አላቅም። እኔ ሰይድን በፊት ባላቀው እሺ፣ እንደዚህ ማለት አልችልም ነበር። ግን ሰይድ እንደዚህ አልነበረ እኔ ሰይድን በደንብ ነው የማውቀው በፊት። አሁን ላይ ግን ያ ሰይድ አይደለም። ያለው ያዩ በረኪናን ወሬ እየሰማ ልጁ ተበርዟል። በጤናው አይደለም። አስሬ እንኳን ቁራን እንዳላስቆራበት አልችለውም። እኔ ጓደኞቹ እንደሆነ ሊረዱት አልቻሉም። ዝም ብለው ከሱ ጋር እያበዱ ነው ያሉት። ስለዚህ ሰይዱ በጤናው አይደለም። እንደዚህ የሚሆነው ከጤናው አይደለም። ጤና የለውም። ብላ እንግዲህ ሀዋም እየተናገረች ነበር ማለት ነው። የእህቱን ስልክ ባቀው ስለ ጤናውም እና የሰላምንም ፓስፖርት ስለመውሰዱ መውሰዱ ስለ ጤናውም እሷን አናግሬ የሆነ ነገር እናደረግ ነበረ። ግን የእህቱን ስልክ ራሱ አላውቅም ብላለች ማለት ነው። እንግዲህ እንግዲህ ሰይዶም ያው የዲኤንኤ ምርመራ ውጤቱን ይዤ ቀርብ ያለው ብሏል። ሰላም ሰላም ወደ የተከበራችሁ የሸዋ ተኩለት ሚዲያ ተከታታዮች፣ በየዓለም ዳርቻ የምትኖሩ ውድ ኢትዮጵያውያን እና ኤርትራውያን በያላችሁበት ሰላማችሁ ብዙ ተተረፍ ይበልልኝ። እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ እግዚአብሔር ይመስገን። እንግዲህ ዛሬም በፍትፈታ መጥቼላችኋለሁ ማለት ነው ከማዳም ኩሽና። እኔ የማዳም ቅመም እርግቧ ነኝ ማለት ነው ወይም ሸዋ ነኝ ማለት ነው። እንግዲህ ሰይዶ ያው ምርመራው እንዳልተሳካለት ተናግሯል። ሰላም ልጅቷን እንደደበቀችበት ምንድነው ማስመርመር እንዳልቻለ ልጅቷን ፈልጎ ማግኘት እንዳልቻለ፣ ሰላም ሮጣ ወደዚህ ሀገር የመጣችው ልጅቷን ልትደብቅብኝ ነው፣ እኔና ሱመያ አንድ ላይ እንድንሆን አትፈልግም አለ ማለት ነው። ቆይ ሰላም አንተና ሱመያ አንድ ላይ እንድትሆኑ የማትፈልግበት ሚስጥር አልገባኝም። ሰይድ ማለት ነው እንዴ? ምን ለማለት ፈልገ ነው? እሷ ልታገባህ ነው ወይስ ምን ልታረግ ነው? እኔ እኮ አንዳንዴ የምታረጉት ነገር ሲጠፋችሁ የእናንተን ጥፋት ወደ ሌላ ሰው የምታላክኩት ነገር በጣም ያናድዳልና፣ ና ሰይዶ ራስህን ችለህ ለመቆም ሞክር። በሰው አታማኝ፣ በሰው አታላክ ማለት ነው። በነገራችን ላይ ይቺ የምቀርጽላችሁ እንትናት ማለት ነው ምንድን ናት ይቺ? ስጋ መጥበሻ ማለት ነው። እና ተክያት ነው ክፍሌ ተክያት ነው። እንግዲህ እስኪ አይ፣ አው ለም ለም አልኛለች። ደህናናት ምንም አትልም። ካልደረቀች ማለት ነው ውጪ አውጣት አለሁ። ግን ውጪ አውጥቼ ካስቀመኳ በኋላ እየረሳኋት፣ ፀሐይ እያደረቃት ተቸገርኩና ቤት አረኳት። አሁን ትንሽ ነፍስ ዘር አድርጎባት ነው እንጂ። እንግዲህ እስቲ ቆይ መጨረሻውን አብረን ያያለን። ስለሷ ሌላ ቀን እናወራለን ማለት ነው፣ ከጸደቀ ሌላው ማለት ነው። ሌላው ሰይድ እንግዲህ የልጁን የምርመራ ጉዳይ እንዳላገኘ ነው የተናገረው የተናገረው ሱመያ እንግዲህ እርምሽን አውጪ ነው በቃ በእሱ አባባል እርምሽን አውጪና ልጆቼን አሳይኝ። ካሁን በኋላ ፈልጌ ላገኛት አልችልም። ሰላም ናት የደበቀችው አንቺ ሰላም እኔ ልታግዘኝ ኖት ያለሽ እንጂ ሰላም የመጨረሻ እኔ እና አንቺ እንድንታረቅ አትፈልግም አለ ማለት ነው። ሰላም እና አንተ መሀል ያለው ነገር ለምን ይፋ አታውጣውም? አንተ ለምን አትናገርም ለምን ሰላም በዚህ በዚህ በዚህ ምክንያት ከአንቺ ጋር አይደለችም፣ በዚህ በዚህ በዚህ ምክንያት እንደዚህ እያደረገች ነው ብለህ ወይ ለሱመያ ለምን አትነግራትም? ከዛ በኋላ ሱመያ የራሷን ውሳኔ ተወስናል ማለት ነው። አቶ ሰይድ ሌላው ደግሞ እንግዲህ ልጁን ካላገኘኸው ልጁን አግኝተህ የምርመሪያ ውጤቱን ካልሰጠሃት ልጆችን እንደማታሳይ ነግርሃለች። ለዛውም ደግሞ የሰላምን ፓስፖርት ከወሰድክ በኋላ ተወው፣ ካሁን በኋላ የልጁንም የምንሆን ምርመራ ምንም አይነት ነገር አልፈልግም፣ ብትፈልግ ሰብስበህ ወስደህ ለአያንቱ ስጣቸው፣ አያንቱ ታሳድግልህ፣ እኔ አይመለከተኝም። ካሁን በኋላ ልጆችን ይዤ ራሴ መኖር እችላለሁ፣ እኔን ለቀቅ አርገኝ፣ ከኔ ላይ ውረድ፣ ካሁን በኋላ የሰላምን ፓስፖርት መልስላት ብላ ማስጠንቀቂያ ሰጥታህ ነው እንግዲህ የወጣችሁ እስከ ዛሬ ድረስ ቪዲዮ አልሰራችም ማለት ነው እንግዲህ ሱመያ ማለት ነው ሰይድ እንግዲህ አንዴ ኢትዮጵያ አንዴ የመን አንዴ ሰናን እያለ ያው ጓደኛው ማነው ስሙ ጓደኛው ራሱ ሴቶች እንደዚህ አይነት ነገር አይወዱም ለምንድን ነው የምትከታተላት አለው ማለት ነው አንተ ምን አይነት ወርምጥምጥ ነህ በእናትህ የልጆቹ እናት አይደለኝ እንዴ ልጆቹ አደሉ እንደ የሚንከራተቱት፣ ምን አይነት አነጋኒ አንዳንዳቸው፣ አንዳንድ ወንዶች እኮ አላችሁ፣ በቃ ስልጠራስ ማለት ነው። እንደዚህ እየተከተልካት ነው እንትን ያለችው ምናምን፣ ምን አለች ምን አለች ሱመያ? የእውነት አላት እኮ ልጆቹን ጥሎ እኮ ነው አያንቱን ሄዶ ሲያገባ እኮ፣ ልጆቹን የሰው ሀገር ላይ ጥሏቸው ነው የሄደው። ስለዚህ የእሱ ልጆች ሰብስባ አሳምራ ጠንቅቃ በያዘች ነው መፈለግ ሲያንሰው ነው። እኔ ቢሆን ሲወል ነበር ማስገባ እኔ በሱመያ ቦታ ብሆን እኔ ሰይድን ስኦል በጭንቅላቱ ነበር ማስቆሙ፣ ማለት ነው እና እንደውም ምንም ቅጣት እየተቀጣ አይደለም። ሰይዱ አምሮበት ፈክቶ ነው የሚኖረው። ምን ሆኗል? ሱመያን ፍለጋ እያለ ከሀገር ሀገር እየዞረ ይዝናናል። ከዚህ ውጭ ሌላ ምንም ምንትን ያለው ነገር የለም። ስለዚህ ስለዚህ ማለት ነው። ለማንኛውም ጋይስ የሱመያና የሰይድ ጉዳይ በጣም ከባድ እየሆነ ነው። እና እንግዲህ ብቻ አላቅም ምን ማለት እንዳለብኝ ራሱ አላቅም። ውጤቱ ከሌለ ልጆቹ እንደማታሳየው ነግረዋለች። እንግዲህ ነገ ሱመያ ንግስቲቱ ምን አይነት ቪዲዮ እንደምትሰራልን ከእሷ እንጠብቃለን። ወይናና ልጆችን ተመልከት ትለዋለች፣ አለዛ እርምህን አውጣ እስከ ለተሞት ድረስ ልጆች የምትባል አታይም ትለዋለች። ወይም ደግሞ ወደ ለንደን እህቱ ወዳለችበት ሀገር ትሄዳለች። አይታወቅም። ከሁለት አንዱ ነው። የሆነ ጭምጭም ታሰምቻለሁ ያለሁ የሆነ ወደዛ አገር ልትሄድ ነው የሚባል ማለ እና እውነታውን አጣርቼ ይዤላችሁ መጣለሁ። በተረፈ ለዚህ ቻናል አዲስ የሆናችሁ ቻናሉን ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱ ማለት ነው። እኔም እንደነ ሰይድና እንደነ ሱመያ ከማዲያም ከማዲያም ኩሽና ስወጣ አሰራበታለሁ ማለት ነው እሺ። እኔ ቤተሰቡ ማለት ነው ላይክ፣ ሼር አድርጉ። ተጉለት ሚዲያ ሸዋ ተጉለት ሚዲያን ሰብስክራይብ በማድረግ ቤተሰብ ይሁኑ።